ወጣቶች በሀገር መንግስት ግንባታ ያላቸው አቅም ትልቅ ነው። የአንድን ሀገር ዘላቂ ሰላምና እድገትን ለማረጋገጥ የወጣቶች ሁለንተናዊ ተሳትፎና ተጠቃሚነት መሠረታዊ የሚባሉ ጉዳዮች ናቸው። በቤንች ሸኮ ዞን ከሚገኙ ወጣቶች ጋር በወቅታዊ ሀገራዊ ጉዳዮች ሀገሬን እገነባለሁ ኃላፊነቴን እወጣለሁ በሚል መሪ ቃል ውይይት በተካሄደበት ወቅት የቤንች ሸኮ ዞን ዋና አስተዳዳሪ አቶ ሀብታሙ ካፍቴ እንደተናገሩት ሀገሪቱ አሁን ላስመዘገበችው ለውጦች በዋነኛነት የወጣቱ የተሳትፎው ትልቅ መሆኑን ጠቁመዋል። ወጣቶች የተጀመረውን ሰፊ የመነቃቀት የዘመን አይነትን ብርሃን በመምጣት በቱሪዝም ዘርፍ የተፈጥሮ ሀብታችንን በአግባቡ በመጠቀም በትናንሽና መካከለኛ ኢንተርፕራይዞች የስራ እድሎችን በመፍጠር እንዲሁም በማህበራዊ ልማትና ሰላም ግንባታ ሂደት ውስጥ ንቁ ተሳፎ በመሆን ተሳታፊ በመሆን የዞናችንን ተስፋ ወደ እውን ለውጥ መለወጥ የሚቻልበት ሰፊ እድል ነው። የደቡብ ምዕራብ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ ወይዘሮ ህይወት አሰግድ በበኩላቸው ወጣቶች በሰላማዊ ንግግሮች ላይ በሰላም በመሳተፍ የተዛባ አመለካከቶችን በማረም መከፋፈልን የሚያበረታቱ ትርክቶችን በመቃወም መግባባትና እርቅን በማሳደግ በሰላም አብሮ የመኖሩንና ተባብሮ የማደግን ሁኔታዎችን በመፍጠር የሚናቸውን ሊወጡ ይገባልን ብለዋል። ወጣቶች የተዛባ አመለካከቶችን በማረም መከፋፈልን የሚያበረታቱ ትርክቶችን በመቃወም መግባባትንና እርቅን በማሳደግ በሰላም አብሮነት የመኖርና ተባብሮ የማደግ ሁኔታዎችን በመፍጠር ሚናቸውን ሊወጡ ይገባል። ወጣቱ የሚዲያ አጠቃቀሙን በሚዛናዊነት ምክንያታዊ መረጃዎችን በመለየት በመተንተን፣ በመጠቀም በማሰራጨት ለሀገር ጥቅም እንዲውሉ ሚናቸውን ሊወጡ እንደሚገባም ገልጸዋል። በሚዲያ የሚሰራጩትን ዘገባዎች በጥንቃቄና ኃላፊነት በኃላፊነት ስሜት እንዲሁም በሚዛናዊነትና በምክንያታዊነት መረጃዎችን መለየት መተንተንና በመጠቀም በማሰራጨት ለሀገር ጥቅም እንዲውል ሚናቸውን ሊወጡ ይገባል። በቤንች ሸኮ ዞን ብልጽግና ቅርንጫፍ ጽሕፈት ቤት የወጣቶች ክንፍ ኃላፊ በሆኑት በአቶ ሳውል ፍቃዶ የውይይት ሰነድ ቀርቦ ውይይትም ተካሂዷል። በውይይቱ የተሳተፉ ተሳታፊ ወጣቶችም በሀገረ መንግስት ግንባታና በሰላሙ ዙሪያ ኃላፊነታቸውን በተገቢ እንደሚወጡም ተናግረዋል። ሀገረ መንግስት ግንባታ አንጻር ስለዚህ አካባቢ ስለ ኢትዮጵያ በጎ እይታ ያለ ወጣት መፈጠር አለበት። ለዚህ ደግሞ እዚህ ምን አለን፣ ምንድን ያለንን ችግር ሌላ የሚፈታው አለ፣ እዚህ ውስጥ የኔ ድርሻ ምን አለ ብሎ የሚያይ የሚያስብ ወጣት ከተፈጠረ እሱም የራሱን ድርሻ ከተወጣ፣ ለምሳሌ ከሰላም አንጻር ከጽንፈኛ ጎን ካልቆመ እሱ የራሱን ድርሻ ተወጣ ማለት ነው። ሀገር ግንባታ ስራ ላይ በጉልበትም ሆነ በተለያዩ በኢኮኖሚ፣ በፖለቲካ፣ በማህበራዊ ዘርፍ ከፍተኛ ተጋድሎ በማድረግ የሀገር መንግስት ግንባታ ተጠናክቶ እንዲቀጥል የወጣቱ ሚና ከፍተኛ ነው ማለት ነው። ከሚዲያ አጠቃቀም ጋር ተያይዞ ወጣቱ ከተሳሳቱ መረጃዎች ራሱን ሊጠብቅ እንደሚገባና ሚዲያን ለበጎ ነገር በመዋል የበኩላቸውን ድርሻ እንደሚወጡም ጠቁመዋል። ወጣቱ ማወቅ ያለበት ለምሳሌ ፖስት ይደረጋል። ፖስቱ ምን ታስበው ነው? ይሄ ፖስት ሪያሊቲው አለው ወይ? ምንድን ነው ከዚህ ጀርባ ያለው የሚለው አንዱን በደንብ ማወቅ፣ መንግስታዊ የሆኑ ተቋማቶች አሉ፣ እነሱ ሚዲያዎች አሉ። ሚዲያ የሚፎሱ ፖስቶች ታንጅብል የሆነ መሬት ላይ ያለው ነው እሱን ኮሜንት፣ ሼር ማድረግ ላይ በደንብ ትኩረት አድርጎ፣ ግን ከዚህ ውጭ የሆነው ሌላ አፍራሽ ኃይሎች የራሳቸው ግሩፕ ክሬት አድርጎ ፖስት የሚያደርጉት አለ። እሱን ምንድን ነው እዚህ ውጪ ያሉ ምን ተፈልገው የሚለው ነገር እኔ አንዱ ወጣት ማወቅ አለበት የሚለው ነገር። ብዙ የፌክ አካውንቶች አሉ፣ ብዙ ያልሆነውን ሆኗል ብሎ የሚናገሩም አሉ ተብሏል። ብሎም ወጣት እንግዲህ ይታወቃል የሁሉም የጀርባ አጥንት ነው እና ያገኘውን ነገር ኮሜንት ባያደርግ ያገኘውን ነገር ሼር ላይክ ባያደርግ እና በቅድሚያ የተፖሰተው ነገር ምንድን ነው የሚለው ሀሳቡ ምን ለማለት ነው ተጽፎ ከሆነ ደግሞ ከላይ የሚለው የተጻፈው ነገር ምንድነው? የሚለው ብሎ የሀሳቡን ከተረዳ በኋላ ነው ላይክም ኮሜንትም ሼርም ማድረግ ካለበት ማድረግ ያለበት። ለተነሱት ጥያቄዎች የሚመለከታቸው አካላት ምላሽም ሰጥቶባቸዋል።